ካሉ ከተቋማቱ ከፋይናንሻል አገልግሎት ሰጪ ተቋማት ተጨማሪ ሀሳብ ካለ ወስደን እና እንደምነሱ ሀሳቦች፣ ጥያቄዎች ካሉ ደግሞ እሱን ወስደን በኋላ ላይ ወደ አግመንቱ ወደ መፈራረም ይሄዳለን ማለት ነው። በዚሁ ላቁምና ወደ ክብርት ሚኒስትር ልመልስ እንደምናላችሁ ያው በቅድሚያ ዶክተር ተገነኝ ስለተናገረ እሱን በሙሉ በደንብ አባስታችሁ እንድትወስዱልኝ ይቅርታ ማለት እንፈልጋለን። በቀጥታ ወደ ሀሳቡና ሁላችንንም ስላገናኘን ነገር መግባት ይፈልጋለሁኝ። ቅድሚያ ሁላችሁንም እንኳን ደህና መጣችሁ ወደ ጤና ሚኒስቴር ወደ ቤታችሁ ወደ ተቋማችሁ ስለመጣችሁ እንኳን ደህና መጣችሁ ማለት ይፈልጋለሁኝ። ዛሬ ላይ እንግዲህ በተለይ ደግሞ የጤና ስርአቱን ከማዘመን የበለጠም ደግሞ እንደ ሀገር ካስቀመጥናቸው ግቦች ውስጥ የፋይናንሻል ስርአቱን ደግሞ ዲጂታላይዝ ከማድረግ ስራ ጋር በጣም ብዙ ስራ እየተሰራ እንደቆየ እናንተ ደግሞ የዚህ ዋና ጋር እና ጋር እንደሆናችሁ ደግሞ የታወቀ ነው። በዚህ አጋጣሚ እስከ ዛሬም በጤናው ዙሪያ ብቻ ሳይሆን የሀገሪቱን የፋይናንሻል ስርአት ከማዘመን አንጻር እየተሰሩ ስላሉ በጣም ብዙ ስራዎች እናንተ መድረኩ ቢሰጣችሁ የምትናገሯቸው ትልልቅ ስራዎች ስላሏችሁ በራሴም በጤና ሚኒስቴርም ስም እንደ ሕዝብም እንደ ተጠቃሚ ዛሬ አብረናችሁ ከምንፈርምባቸው የመስማሚያ ሰነዶች በተጨማሪ ብዙ ስራዎች እንደምንሰራ በመተማመን እጅግ አርጌ ማመስገን ፈልጋለሁኝ። በተለይ የጤና ሚኒስቴር ከዩኤንዲፒ ጋር በቤተር ካሽ አላያንስ በሚል አብረን እየሰራን እንድንቆየን ይታወቃል። በባለፈውም በቅርብ ጊዜ በዚሁ ዙሪያ ላይ የመተግበሪያ ሮድማፑ ምን ይመስላል፣ እንዴት አድርገን ነው ፍኖተ ካርታውን የምንተገብረው በሚል በቅርብ ጊዜ ከአብዛኞቻችሁ ጋር በመገናኘት በዚህ ዙሪያ ላይ ውይይት አድርገን ነበር። ወደ ትግበራው የምንገባበት ምዕራፍ ላይ ስለሆንን ነው። እንግዲህ እንደ ሀገር ካስቀመጥናቸው የጤና ፖሊሲ አንዱ እንግዲህ ዋናው መከላከል ነው፣ አክሞ ማዳን አለ። በእነዚህ አገልግሎቶች ውስጥ ደግሞ የጤና አገልግሎቱን ዲጂታላይዝ የማድረግ ስራ አንዱ ከፖሊሲያችን አንድ ከላይ የወጡ ነው። ሌላኛው ደግሞ እንግዲህ በጣም ትልልቅ ፒለርስ የምንላቸው ዋና አንኳር ብለን ካስቀመጥ ናቸው የፖሊሲያችን፣ በጣም ተርኒንግ ፖይንት ይፈጥራሉ ወይም ለውጥ ያመጣሉ ብለን ካስቀመጥ ናቸው ውስጥ አንደኛው ደግሞ ወደ ህብረተሰባችን የምንደርስበትንና የሀገራችንን ምርት ራሳችን የጤና አገልግሎታችንን በዛ ውስጥ የምንችልበት ነው። አንዱም ደግሞ የፋይናንሻል ሴክተሩን የበለጠ ማዘመንና ወደ ጤና ተቋማት የሚመጡ ነገሮችን ዲጂታላይዝ የማድረግ ስራ ነው። ስለዚህ ከነዚህ ጋር የሚናበብ አብሮ የሚሰራ ስራ ነው ማለት ነው። ዛሬ ልንተገብር ከእናንተ ጋር ስምምነት የምንፈርምበት መድረክ ላይ የተገናኘ ነው ማለት ነው። በዚህ ውስጥ እንግዲህ በተለይ በባለፈው የገንዘብ ሚኒስቴር የጤና መድን አገልግሎት አገልግሎት ሰጪ ተቋማት፣ በተለይ ደግሞ ከኢትዮጵያ ብሔራዊ ባንክ ጋር በመሆን ወደ የመፈራረምና ስራዎች ስራዎችን የመስራት ስራ እየሰራን ቆይተናል። ዛሬ ላይ ደግሞ ይህንን ታልቃዊ ታላቅ የሆነ ሀገራዊ የዲጂታል የጤና ዘርፍ ውጥን ማስጀመሪያ ፕሮግራማችንን በይፋ የምናደርግበት ይሆናል። እንግዲህ በተለይ ደግሞ በተለይ ደግሞ ሞባይል ገንዘብ ኦፕሬተሮች በተለይ በቴሌ ብር ለረጅም ጊዜ በብዙ ሰርቪሶች ውስጥ ሰው የተጠቀመበት በባለፉት ጊዜዎች እንደ ሀገር ምን ያህል የዲጂታል ትራንዛክሽኖች እየተካሄዱ እንደነበረ በብዙ መድረኮች ስንስ ሁላችንም እንደምታውቁት ነው። ግንባር ቀደም የሆኑ ባንኮች በተለይ የኢትዮጵያ ንግድ ባንክ፣ የኦሮሚያ ህብረት ስራ ባንክ፣ የኦሮሚያ ባንክ፣ ጸደይ ባንክ እንዲሁም ቁልፍ የክፍያ መግቢያ መንገዶቻችንን ይሄ ቻፓ ሌሎችንም አንድ ላይ በመሆን ጨምሮ አጋርነት ያካትታል ማለት ነው። በዚህ ውስጥ የምናደርገው ስለዚህ ስራዎቻችንን በየአርኤፍፒ ፔይንም አንድ ላይ አድርገን ማለት ነው። እነዚህን አንድ ላይ በመተግበር በተለይ የባንኮች የአገልግሎት ሰጪ ተቋማት ተቋማቶች ራሳቸው ህብረተሰቡ በቀጥታ በፋይናንሻል ትራንዛክሽኑ ማድረግ የሚችልበት እየሰፋ የሚሄድ የመጀመሪያ ትግበራዎቻችን የምናደርግበት ነው። በተለይ ደግሞ የማስተር ካርድ የተለያዩ የፔመንት ስተሞች አሉን እንደምታውቁት። እነዚህንና የጤና ቴክኖሎጂዎችን በማቀላለብ በተለይ ህብረተሰብ አባላታችን በዲጂታል የጤና አገልግሎትን የክፍያ ሙከራ ስርዓት ትግበራ የምናደርግበት ነው። እንዳጀማመር በሁለት ከተማዎች በምን ጀምረው ነው የሚሆነው? ይህም እንግዲህ በአዲስ አበባና በተለይ በሁለት ከተማ አስተዳደሮች ስል በአዲስ አበባ ከተማ አስተዳደርና በድሬዳዋ ከተማ አስተዳደር ይህን ፉሊ ኢምፕሊመንት ለማድረግ ስራዎቻችንን አጠናቀን ከእናንተም ጋር ደግሞ ለመተግበር ዝግጅታችንን ይዘመተናል ማለት ነው። ከዚህም አንጻር እንግዲህ ትልቅ የዲጂታላይዜሽን በተለይ ደግሞ በዲጂታሉ ዘርፍ በጤናው ዘርፍ የዲጂታል ቴክኖሎጂና የፔመንት ሲስተማችንን ወደ ህዝብ ለማድረስ ትልቅ ስራ የመጀመርበት ምዕራፍ ይሆናል ማለት ነው። የበለጠም ግን ሌሎች አብረው ከዚህ ጋር የሚያያዙ የሚወጡ በተግባር ና በቴክኖሎጂም በተቋማት ውስጥ የሚመጡ የዲጂታል አገልግሎቶች የማዘመን ስራዎችን የበለጠ የምንሰራበት እንደሚሆን ከሌሎች ባለድርሻ አካላቶች ጋር በጣም በብዙ ውይይቶች እያደረግን እየቆየን ነው። ለዛ አስቻይ አንዱ መንገዳችን ይሆናል ማለት ነው። እንግዲህ ከህዝቡም ፍላጎት አንጻር በተለይ ደግሞ የፋይናንስ አገልግሎት ሰጪ ተቋማት 100 ፐርሰንት የክፍያ ስብሰባቸውን ወደ ዲጂታል የማድረግ መንገድ የምንጀምርበትና በተለይ የሞባይል አፕሊኬሽኖቻችንን የዩፒኤስ፣ የሌሎቹም የካርድ ክፍያዎቻችንን በሙሉ በተቋም በጤና ተቋማት ውስጥ መጀመር የምንችልበትን ተግባር ለህዝባችን ለማድረስ ዝግጅት አድርገን ከእናንተ ጋር በምናደርገው በዛሬ ስምምነት ደግሞ አንድ እርምጃ የጤናውን ዘርፍ ወደፊት ለማራመድ የምንሰራው ስራ ይሆናል ማለት ነው። በዚህ አጋጣሚ በዚህ ላይ ፕሮጀክቱንም ጀምረን የሙከራ ተግባሮችን በሰራንበት በተለይ ደግሞ የጤና ኤክስቴንሽን ሰራተኞችን ክፍያ ጭምር ወደ ታች ማውረድ የምንችልበትን በየዕለቱ ጥቅማ ጥቅሞቻችንን ዲጂታላይዝ የምናደርግ በየዕለቱ የምንጠቀማቸውን አገልግሎቶች ወደዛ የምናደርግበት ነው። የበለጠ ደግሞ የክፍያ ስርዓታችን አስተማማኝ እንዲሆን እንዲታይ፣ እንደገና ደግሞ በደንብ ለህብረተሰባችንም የተጠያቂነት አቅማችንን እንዲጨምር የሚያግዝ ስለሚሆን በዚህ ላይ በጣም ደህንነቱም የክፍያ ስርዓቱምና አካሄዱ ትክክለኛ እንዲሆን እስከ ዛሬ የተሰሩ የዲጂታል ስራዎቻችንን ለጤናው ዘርፍ የመጠቀሚያ አንድ ፕላትፎርማችን ይሆናል ማለት ነው። በዚህ ውስጥ የተባበሩንም በሙሉ በተለይ ደግሞ ለኢኒሽቲቭ ተደርጎ ከመጣበት ጊዜ ጀምሮ በዚህ የስምምነት ስራ ላይ ያገዙንም በራሴም በጤና ሚኒስቴርም ስም ማመስገን እፈልጋለሁኝ። የሚኖሩ ጥያቄዎችን ተቀብለን ዛሬ የመጀመሪያ የተግበሪ መስመሩን ስለምንጀምር የስምምነት ፊርማችንን እናደርግና በትግበራው ደግሞ የሚኖሩትን እያሻሻልን እየጨመርን በፍጥነት ወደ ህዝባችን የጤና አገልግሎቱን ከማዘመርና ተደራሽነትን ከመጨመር አንጻር እያስፋፋን የምንሄድበት እንደሆነ በዚሁ መግለጽ እፈልጋለሁ። እጅግ አድርጌ አመሰግናለሁ። ትምህርት ሚኒስትርን እጅግ አድርገን እናመሰግናለን። ወደ ፊርማ ስነ ስርዓት